የኤርትራ ከኢትዮጵያ ልትዋሃድ እንደሆነ የሀገራችን ትላልቅ ሚዲያዎች ዘግበዋል። ስለ ጉዳዩ አጣርተን ትክክለኛ መረጃ ይዘነላችኋል። አዲስ የተመረቀው አድማ ብተናና የመከላከያ ሰራዊቱ እርስ በርሱ መዋጋቱ ተዘግበዋል። የፋኖ ታጣቂዎችና የመንግሥት ጸጥታ ኃይሎች ንጹሐንን መግደላቸውን ነዋሪዎች ተናግረዋል። በቆይታችን በዝርዝር መረጃዎችን እናደርሳችኋለን። የመከላከያ ሰራዊቱ አየር ወለድ ክፍለ ጦር በፋኖ ኃይል ላይ አደገኛ ኦፕሬሽን ፈጽሟል። በስፋት ይዳሰሳል። ይህ ጥበብ ሚዲያ ነው። ሚዲያችን በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የህዝብ ድምፅ ነው። ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ወደ መረጃው እንለፍ። ሰሞኑን ተጠናክሮ የቀጠለው የአማራ ክልል ጦርነት አሁንም በረድ ሊል አልቻለም። በክልሉ የተለያዩ አካባቢዎች ከባድ የተባለ ውጊያ መደረጉን ያገኘነው መረጃ ያመላክታል። ሁለቱም ኃይሎች ድል እየቀናቸው እንደሆነ የጠላትን ኃይል መደምሰሳቸውን ሲናገሩ ይደመጣል። በጦርነቱ መሃል ጉዳት የሚደርስባቸው የሲቪሎች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን፣ የተለያዩ የሲቪል አገልግሎት ሰጪ ተቋማትም የጦርነቱ ማዕከል በመሆናቸው በክልሉ ከፍተኛ የሆነ ቁ ሳዊ ክሳራ እየደረሰ ነው። በሰሜን ጎጃም ዞን ሜጫ ወረዳ ብራክታ ከተማና በአካባቢው በሚገኙ ስኳን አርሴማና ፍጣ በተሰኙ ስፍራዎች ሰኞ መጋቢት 22/2017 ዓ.ም የመንግስት የጸጥታ አካላት ቤት ለቤትና መንገድ ላይ ፈጸሙት በተባለ ጥቃት ሕፃናትን ጨምሮ ከ40 በላይ ሰላማዊ ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓት የቆየ የተኩሱ ልውውጥ በመከላከያ ሰራዊቱና በአድማ ብተና ኃይል መካከል በብራቅታ ከተማ ሲደረግ እንደነበረ ገልጸዋል። የተኩሱ እሩምታው ካበቃ በኋላ የመንግሥት የጸጥታ አካላት በከተማዋ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን ገቡ ብለዋል። ግድያውን የጀመሩት ከብራክታ ከተማ በስተ ምስራቅ በኩል ሲሆን ከከተማው መውጫ ወደ ምዕራብ አቅጣጫ አጣሪ የተባለች ተራራ እስኪደርሱ ድረስ እየገደሉ ነው ያለፉ ሲሉ ገልጸዋል። በመጀመሪያ ውጊያው የተቀሰቀሰው ከከተማዋ በስተ ምስራቅ 2 ኪሎ ሜትር በሚገኝ ፊጣ ሚካኤል ቤተክርስቲያን እንደነበረ የገለጹት ነዋሪው አክለውም ቄስ ዋሴ ይገዙ የተባሉ የቤተክርስቲያኒቱ አስተዳዳሪን ጨምሮ አርባ ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸውን ጠቁ

ከተገደሉ ሰዎች መካከል መንገድ ላይ ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ቤት ዘግተው የተቀመጡ ሰዎችና የአእምሮ ሕሙማንና ሕፃናት ሳይቀር እንደሚገኙበት አመላክተዋል። ነዋሪው አያይዘውም ከማቾች መካከል ይገረም ይመኑ የተባሉ የደም ግፊት መድኃኒት የሚወስዱና የሕክምና ክትትል የነበራቸው አዛውንት አቶ ቻይና ይመኑ የተባሉ ወንድማቸው በተተኮሰባቸው ጥይት ተመትተው ሲወድቁ ሰምተው ከቤት ሲወጡ እርሳቸውንም ገድለዋቸዋል ሲሉ አብራርተዋል። አክለውም ግድያ ከተፈጸመ በኋላ ሰው የጮኸ ይሰማ ነበር። ከዚያም የግቢያችን ሰዎች ይወጣሉ። ከዛ ሰው እንዳናይ ብለዋልና አትውጡ ተብለው መጡ ያሉት ነዋሪው፣ የመንግሥት ጸጥታ አካላት የሟቾች አስክሬን አይነሳም ብለው መከልከላቸውን ተከትሎ አስክሬኖቹ አድረው በማግስቱ ማክሰኞ መጋቢት 23 2017 መነሳታቸውን ተናግረዋል። አስክሬኖቹ የተነሱትን በማግስቱ የመከላከያ ሰራዊቱ ከተማውን በመልቀቅ ከከተማው አራት ኪሎ ሜትር ርቀት በምትገኝ ምድረገነት ቀበሌ አጣሪ በተባለ ተራራ ስፍራ ላይ ማረፉን ተከትሎ መሆኑን ጠቁመዋል። የአብዛኛዎቹ የማቾች የቀብር ስነ ስርዓት ከከተማው ውስጥ ባለ መድሃን ያለም ቤተ ክርስቲያን በጅምላ የተፈጸመ ሲሆን የቀሪዎቹ ደግሞ በየቤተ ክርስቲያናቸው ስኳን ጎርጊስ፣ ቦረና ሥላሴ አንድ ለስራ ከተማው መጥቶ የተገደለ ግለሰብ ደግሞ በጣፍ ሚካኤል መፈጸሙን ነዋሪው አክለው ገልጸዋል። እኚሁ ነዋሪ የጅምላ ግድያ በተፈጸመበት ዕለት የፋኖ ታጣቂ በአካባቢው አልነበረም ብለዋል። ሌላኛው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በበኩላቸው ከማራዊ ከተማ 21 ኪሎ ሜትር ርቀት ላይ በምትገኘ የብርቅታ ከተማ ዙሪያ መጋቢት 22 ቀን ከጠዋት አንስቶ እስከ 6 ሰዓት ድረስ የአድማ ብተና ኃይሎች ከፋኖ ታጣቂዎች ጋር በመቀናጀት ከመከላከያ ሰራዊቱ ጋር ግጭት ውስጥ መግባታቸውን አስረድተዋል። ተኩሱ ሰባት ሰዓት ገደማ ከበረደ በኋላም የመንግስት የጸጥታ አካላት ወደ ከተማዋ ዘልቀው በመግባት ያገኙትን ሰው ወደ መግደል ገቡ ብለዋል። በዚህም አርባ የሚደርሱ ሰዎች መገደላቸውን ገልጸው ከነዚህም ውስጥ አጎራባች ከሆኑ ስፍራዎች ለወፍጮና ለሌሎች ጉዳዮች ወደ ከተማዋ የገቡ እንዲሁም የከተማዋ ነዋሪ የሆኑ እናቶች፣ ሕፃናትና ሴቶች፣ የቤተ ክርስቲያን አስተዳዳሪ እንደሚገኙበት አስታውቀዋል። በተጨማሪም የተዘጋ ቤት እየተከፈተ ግድያ ይፈጸም ነበር ሲሉ ስለ ሁኔታው አስረድተዋል። የሟቾች የቀብር ስነ ስርዓት ነዋሪው በከፍተኛ ስጋትና ጭንቀት ባንዣበበበት ሁኔታ ውስጥ ሆኖ በሚካኤልና በመድኃነ ዓለም አብያተ ክርስቲያን በጅምላ ከ8 እስከ 12 እየተደረገ መቀበራቸውን ገልጸዋል። በተጨማሪም አሁን ላይ ግጭቱ አሁን ከአሁን እንደ አዲስ ያገረሻል በሚል ስጋት የከተማዋ ነዋሪ አጎራባች ወደሆኑ የገጠር ቀበሌዎች በመሸሽ ላይ መሆኑን ገልጸዋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አቤ ጎንዶሮ ወረዳ ቱሉ ሞቲ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19/2017 ዓ ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውንና ሌሎች ሶስት ታፍነው መወሰዳቸውን የአካባቢው ኃላፊዎችና ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአቤ ጎንዶሮ ወረዳ ነዋሪ አርብ በተፈጸመው ጥቃት ከ20 በላይ ሰዎች መገደላቸውንና ሌሎች በርካቶች ደግሞ ቆስለው ከባድ ሁኔታ ውስጥ እንደሚገኙ ተናግረዋል። ነዋሪው የፋኖ ታጣቂዎች ባለፈው አርብ ወደ መንደራቸው በመምጣት የመንደሩን የጸጥታ ኃይል በሚጠብቁ ሚሊሻዎች ላይ ተኩስ ከፈቱ። ከዛም የተኩስ ድምፅ ሰምተው ወደ ቤት በመሸሽ ላይ የነበሩ እንዲሁም ተደናግጠው ቀያቸውን ለቀው ሲሸሹ የነበሩ ሰዎች በጥይት ተመቱ ብለዋል። አክለውም ከጸጥታ አካላት አልፎ በሰላማዊ ሰዎች ላይም ጭምር በተከፈተ ጥቃት ቢያንስ ሀያ ሰዎች በአሰቃቂ ሁኔታ ተገድለዋል ሲሉ ገልጸዋል። ሌሎች በርካታ ሰዎች መቁሰላቸውን እና ሦስት ነዋሪዎች ደግሞ ወዳልታወቀ ቦታ መወሰዳቸውን ተናግረዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የቤተሰባቸው አባል በጥቃቱ እንደተገደለባቸው የገለጹ ነዋሪ በበኩላቸው እስካሁን ምን እንደተፈጠረ አልገባንም፣ መንገድ እየሄደ ነው የተገደለው ብለዋል ይህ በጣም አሳዛኝ ነው። ለጠላትም እንዲህ አይነት ነገር አልመኝምም ሲሉ ተናግረዋል። የአቤ ጎንዶሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቄ ጉዳዩን በተመለከተ በሰጡት አስተያየት የፋኖ ጽንፈኞች በአንድ ቀን በፈጸሙት ጥቃት 20 ሰዎች ተገድለዋል ሲሉ ገልጸዋል። ነገር ግን በሁሉም የአማራ ተወላጆች ላይ ጣት መቀሰር ትክክል አይደለም ሲሉም ተናግረዋል። በብሔር አማራ ያልሆኑ ነገር ግን ልጆቻቸው ወደ ጫካ በመግባት ህዝቡን ሲገድሉና ሲዘርፉ የነበሩ ናቸው። ከአማራ ክልል ከመጡ የፋኖ ታጣቂዎች ጋር በመሆን እንዲህ አይነት ወንጀል እየፈጸሙ ያሉት ብለዋል። አክለውም በአቤ ጎንዶሮ ወረዳ የሚኖሩ የአማራ ማህበረሰብ ከኦሮሞ ህዝብ ጋር ተስማምቶ እየኖረ መሆኑን በመጥቀስ ሁለቱም ጥፋት እየፈጸሙ ነው ማለት አይቻልም ሲሉ አስረድተዋል። ፋኖ በሚል ስም ራሳቸውን ያደራጁ ታጣቂዎች መከላከያ ሰራዊቱ ወደ አካባቢው ሲመጣ ሸሽተው ጫካ ውስጥ እንደሚደበቁ የገለጹት አቶ አያና፣ ነገር ግን ሰራዊቱ አካባቢውን ለቆ ሲወጣና የጸጥታ ማስጠበቅ ተራው የኦሮሚያ ፖሊስና ሚሊሻዎች ሲሆን ከበው ተኩስ ይከፍታሉ ሲሉ ከሰዋል። የአየር ወለድ ክፍለ ጦር ልዩ ኦፕሬሽን በማድረግ ፋኖ ይጠቀምበት የነበረ የነፍስ ወከፍ መሳሪያ መያዙን አስታውቋል። በሰሜን ሸዋ ዞን መራቢቴ ወረዳ የአየር ወለድ ክፍለ ጦር ሻለቃ ሁለት ሻምበሎች በወሰዱት ድንገተኛ አሰሳና ፍተሻ በርካታ የነፍስ ወከፍ መሳሪያ እና ተተኳሽ መያዛቸውን የሻለቃው አዛዥ ሻለቃ የሸዋስ እንዳለ ተናግረዋል። በአረንጎዳ በቡዮና ፍጢ ዙሪያ በሶስት ቀበሌዎች ውስጥ ከሰላም ወዳዱ ህብረተሰብ በደረሰ መረጃ መሰረት የጠላት ኃይል ሰራዊቱ ወደ ግዳጅ ሲሰማራ መሳሪያውን ደብቆ ህብረተሰቡ ጋር የሚመሳሰል መሆኑንና ሰራዊቱ ሲንቀሳቀስ መሳሪያውን ከደበቀበት በማውጣት ህዝቡን በማስጨነቅ መዋጮ የሚሰበስብበት ዝርፊያና እገታ የሚፈጽምበት መሆኑን ህዝቡ መረጃውን እንዳደረሳቸው ሻለቃ የሸዋስ እንዳለ ገልጸዋል። ይህን መሰረት በማድረግ ሰሞኑን የአየር ወለድ ክፍለ ጦር በማሪማ በጃማ ወንዝና ወንጭቴ ወንዞች አካባቢ ባደረጋቸው ዘመቻዎች ራሱን ራምቦ ክፍለ ጦር ብሎ የሚጠራው የፋኖ ታጣቂ ኃይል መደምሰሱንና የተረፈውም ተበታትኖ መሸሹን የአየር ወለድ ክፍለ ጦር ዋና አዛዥ የሆኑት ኮሎኔል ማቴዎስ ማዴቦ ተናግረዋል። ዘገባው የአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታን ነው። ኤርትራ በኮንፌዴሬሽን ወደ ኢትዮጵያ ትጠቃለላለች የሚለው መረጃ በሰሞኑ እንደ ቀልድ በማህበራዊ ሚዲያዎች ሲዘዋወር የተመለከት ነው የነበረ ቢሆንም ኢሳትን የመሳሰሉ የሀገሪቱ ትልልቅ ሚዲያዎች የዘገቡት በመሆኑ ብዙዎችን ያወዛገበ ጉዳይ ነው። ፋክት ቼክ ኤርትራ ለአሜሪካ ከኢትዮጵያ በኮንፌዴሬሽን ልዋሃድ ብላ አመልክታለች የሚለው ዘገባ ሐሰተኛ መሆኑን ዘግበዋል። ዘገባው በኢሳት ሚዲያ አውታር መዘገቡን ተከትሎ ብዙ ተመልካቾች አምነው የነበረ ሲሆን ፋክትቼክ ዘገባው መሠረተ ቢስና የፈጠራ ወሬ ነው ብሎታል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች፣ የዛሬው የመረጃ ሰዓታችን በዚህ አብቅተዋል። ከሀገር ውስጥ የመራረጥናቸውን እጅግ ወሳኝ የተባሉ መረጃዎችን ዘርዝረን አስደምጠናችኋል። ከልብ አድርገን እናመሰግናለን። ጥበብ ሚዲያ የህዝብ ድምፅ ነው። ሰብስክራይብ በማድረግ ደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። ሰላም።